እኔ የመጣሁት ከሽሮ ሜዳ ነው እና ባለፈው መተን ነበር ስንመጣ፣ የእግዚአብሔር ባሪያ ነቢይ ሄኖክ ጸልዮ ነበር እና በሚጸልይበን ጊዜ በእግዚአብሔር ፊት ነው የምነግራችሁ አስራ ሰባት ልጆች ነበር እዚህ የመጣሁት እና ኦ አንድ አይነት ለብሳችሁ የመጣችሁት አሉ አይደል አሉ። እስቲ ተነሱ። ለሁሉም ነው አይደል? ጸለይኩት ለአስራ ሰባት ልጅ ነበር የጸለይ እኮ አሁን የመጡት አስራ ሰባት አይደለም፣ በጣም ብዙ ናቸውና። እሺ ተባዛችሁ። በጣም ነው የተባዛነው። ያን ቀን ለቅባት ነበር የጸለይኩላችሁ ለቅባትና፣ አስታውሳለሁ። በምንጸልይበት ጊዜ ማንም አይቋቋማችሁ ስትለን ነበር። እና እኛ በዛፊ ከዛ በፊት ቸርች ምናምን አባሮን ነበር፣ አያስጸልዩ እና፣ በጌታ ፊት ነው ጫካ ውስጥ ነበር የምንጸልየው። ከዚህ ተመልሰን ከሄድን በኋላ በጣም ነው እግዚአብሔር ሞገስ ሰጥቶን። የአዊ ቸርች አሁን እያገለገልን ነው። የአዊ ቸርች እያገለገል ነው ማለት ፊቴን ስታዩት አይታመንም። ትንሽ ልጅ ነኝ ግን ትልቁ ኢየሱስ ትላልቅ ሰዎችን ሰጥቶኛል። በኃይል እያገለገል ነው። አሁን ቸርች ትመራለህ? አዎ። አንተ ነው የምትመራው? አዎ። ቻላ ዛላ እና የዛን ቀን ስንመጣ አስታውሳለሁ። በጣም ማለት ተስፋ ቆርጬ ነበር። አንዳንዴ እንዴት ነው እግዚአብሔር ለሰጣችሁት ነገር በጌታ ፊት ስነግራችሁ አንድ ሰዓት ነበር የምተኛው። አንድ ሰዓት ስተኛ ጌታዊ እነዚህን ልጆች ምንድን ነው ማረገው? ማንሳለ ውጭ እያለፍኩኝ ከሰው ሽሽት የተነሳ ፊቴን እንዲሸፍኝ ዝቅ ብዬ ነበር ማልፈው እና አሁን ላይ እግዚአብሔር ድል ሰጥቶ ያው እግዚአብሔር ፊት ነው የምልህ የእግዚአብሔር ባሪያ፣ ትልቅ ሰዎች ናቸው ና ይሉኛል። አልዋሽ ማታ እያሳየ ነበር። ከካናዳ ይደወልልኛል እና አገልግለን ይባልልኛል እና መታወቂያና ቪዛ የለኝም ግን እመጣለሁ እላሉ መታወቂያና ቪዛ የለኝም ግን ፓስፖርት የለኝም ግን ከናይጄሪያ ይደወልልኛል። ከናይጄሪያ ይደወላል፣ ከካናዳ ይደወላል። እና እመጣለሁ እላቸዋለሁ። አሜን እና የሚገርም ማለት ኢትዮጵያውያን ሲባል እግዚአብሔር ይባርካቸው። ለምን ሲባል ሲነሳ መኮርኮም ይወዳሉ? አሁን እኮ ሚኮረኮምም የለም፣ የለም፣ የለም። ሙሉ እንዲህ ሲል ሽል ነው ሰፈር ቀይሬ ሳገለግል ታገኘኛል

ማ ና ምን አድርገው እንግዲህ የነብይ ቸርች ነው ወግ ስነስራ ምናምን የለም እ ሻሻ አሰረችው ትንቢት ልናገር እንችላለን ደስ ይልሻል ስለ ቤተሰቦችሽ ነው የምናገረው ቤተሰቦችሽን የሚዋጋ መንፈስ ስላየሁኝ እ። ጌታን ከተቀበለች 15 ቀን ነው ከባድ ሱስ ውስጥ የነበረች ልጅ ነች።

ችንዶች ያሸነ ያችን ነገር ለመት መጡች አየው። እግዚአብሔር ግን አሸነፍኳቸዋል። አንቺ ራች ሰ ና ስንት ጊዜዋ አስራ አምስት ቀኗ ነው እና አንድ ቀን አንድ ፓኬት ከግማሽ ሲጋር አይበቃትም። ስታያት ህፃን ነች፣ በጣም ነው የምታጭሰው። እግዚአብሔር ሰጥቷት፣ አሁን አቁም አለች ሙሉ በሙሉ እግዚአብሔር ሞገስ ሰጥቶና ብዙ ልጆች ከእንደዛ አይነት ነገር ይወጣሉና፣ እግዚአብሔር ድል ይሰጠን ነበር። ኢየሱስ ጌታ ነው። አሜን። ቤተሰቦችሽ በጌታ ናቸው አይደሉም? አሁን እዛ ያለ ውጊያ ስላለ ነው። እውነት ነው። እውነት ነው። አንቺ ጌታን በመቀበልሽ ውጊያ ከቤተሰብ ተነስቷል። እውነት ነው። አይደለ? እሱን አሁን ፀጥ አደረገዋለሁ። አሜን። ልናገራ እጠራዋለሁ ቤተሰቦቿን ሁሉ በኢየሱስም፣ ጠርቻ ጠርቻቸዋል። እግዚአብሔር እንደዚህ ይለኛል፣ እኔ በአንቺ በኩል ወደ ቤታችሁ ብርሃን አስገባዋል። ያን ቤተሰቡን ሁሉ የሚዋጋውን መንፈስ ወግቼዋለሁ። ልናገራ ልናገራ የሆነ የሆነ የሆነ እንዲህ ተሳስሎ የሚቀመጥ መንፈስ አለ፣ መሄድ የሚያቅተው መንፈስ አለ። እንአየው ስላየው ነው፣ በራእይ ስላየው ነው። እንዲህ ስር ስር ብሎ የሚቀመጥ እግዚአብሔር ምስክር ሲያሳድዳቸው የነበረ እንዲህ ተሳስሮ ሲቀመጣ አየው። ይተካፋኒያሳ ጠላቶችሽ ነገን አያዩትም። መራመድ አይችሉም። አየኋችሁ ውዴ። ከፋንያሳ ነገም ምገባው ብቻዬን ነው። ቅዳሜን ብቻዬን ነው ምገባው

ዛሬ ብቻ ዛሬ ነው ድንገት ነው የመጣሁት። ለያቸው ምንድን ነው የሚያደርጉት? ያ የሚደንሰው ልጅ ምናም ብለ መተል ሊሆን ይችላል። ማንም ዛሬ እዚህ ቤት የገባ ሰው ነገ ተአምራለሁ፣ ኤልተባሽባ ነገ ተአምራለሁ። ያ የምትዘለው ነጭ የለበስከው፣ የምትዘለው ከውስጥ ነጭ፣ እግዚአብሔር የስራ በር ከፈትኳለ፣ የበረከት በር ከፈትኳለ። አው ዝለልና ውሰደው ከባድ እሺ እና ቸርቾች ላይ ነበር መጀመሪያ ኮንፈረንስ ምን አዘጋጅ የነበረው እና ሄጄ ሳገለግል በጣም ተነቢ ያለው እግዚአብሔር ይመስገን፣ አሳ ምን ካስ ደስ ሲል እና ስተነቢ ምን ይላል ይሄ በስድስት ስልሳ ስድስት መንፈስ ነው የተቀባው ይላሉ ይላልና በጣም ተነቢ ነበር። በጣም እግዚአብሔር ረርቶ ነበርና እዛ ጥቁር ሰውዬ ጋር ሄዶ የስድስት ስልሳ ስድስት መንፈስ ተጭኖ ነው ነው የመጣው አሉ ሽሮ ሜዳ ላይና አንድ ቀን አንድ ቸርች ቢሮ ጠሩኝና ማቆም አለብህ ሲሉኝ፣ አንድ ነገር አልኳቸው። እኔን ከማቆም አባይን ማቆም ይቀላቸዋል አልኩኝ እና ብዙ ጊዜ ነበር የሚቆም ነገር የሚመስለው ግን መልስ አልሰጣቸውም። አንድ ነገር ከክርስቶስ ተምሬያለሁ። ክርስቶስ በተዋጉት ጊዜ አንድም ቀን መልስ ሲሰጥ አይሆን በዝምታ ነው የገደላቸው እና እኛ ቲምም ስንመጡ በዝምታ ነው ነገር የሚሞተው እኛ ጋር ሳይደርስ ከሩቅ ይደቃል። አሁን ቸርቹ ተጀመረ፣ አዎ ተከራያችሁ። በሚገርም ሁኔታ እግዚአብሔር ይመስገን እና አሁን ጫካ ውስጥ አይደለማ የምጸልዩት። አረብስማም ተገላገል። ነግር ያለው እኮ ከስር የሚያወጣ ቅባት አለን። አሜን! ይህ ካልክበት አሜን! አሁንም አደባባያውን ውረሰው። አሜን! እና ዛሬ ስመጣ አንድ ነገር ብያቸው ነበር የእግዚአብሔር ሰውን ስታገኙት እንደ ሰው አታገኙት፣ እንደ እግዚአብሔር ሰው ተቀበሉት። እና ሰዎችን ስታገኙ እንደ ሰው ሳይሆን እንደ እግዚአብሔር ሰው ስትቀበሉ ነገር የሚሆኑ እና እንደዛ ብዬ ነበር። እና አንድ ነገር ይዞ መጥተዋል። ያው የእኛ ቲም ትንሽ ነገር ይዞ መምጣት ይወዳል። ትልቅ ስለምንሆን ተነስተን ነው ኢየሱስ ያድናል። እና ነገርየው አይነገርም፣ እነሱ ይሰጣሉ። እና ለእነሱ አንድ ነገር ብያቸዋለሁ ዛሬ በዘይ ጸልዮ ነው የሚልካችሁ እሱ ውስጥ ያለውን ደግሞ እንቀጣጥሏለን። ቀጣይ ሳምንት ሙሉ ወንጌል ስርጭት ስነ ምንወጣ በጌታ ፊት ስነግራችሁ ወንጌል ሰብከው ሰው ይሰርባል፣ አረ እኛ ቲም ሲሰደብ ማይኩን አቁመው ቆይቆይ ለብቻው እናናግራለን ብለው ሄዶ ሲያናግሩ ልቡ ቅልጥ ነው የሚሉ እና ምንድን ነው የምንለው ቢባል ያው ደንዳና ልብ ኢትዮጵያ ውስጥ የለም። የቀለጠ ልብ አለ። ደንዳና አጋንንትን የሚያቀልጥ ኢየሱስ እጅ አለ። ኢየሱስ ያድና። እና እንደዛ ናቸው ያልኳቸው። ያመጡትን ነገር ባልነግር ቅር አይልኝም፣ ማግኘት ቅር አይልኝም። በፌስታል ይዞት ይመጣሉ። ከዛ ብለስ አድርገህ የታል ይዞት ይመጣሉ። ጌታ ይባርካችሁ። በጣም ነው ማመሰግነው። ለእነሱ ይነገራል። ይህን ነገር ችግር የለውም። ቅቤን ያመጡልኝ እንግዲህ በዚሁ ፍረቴ ለእኔ ነው። ምን ነው የእኔ ነው፣ ለእኔ ነው ያመጣችሁት ፍሪጅ ውስጥ አርጊው። ሺ እንትን ወዳቸዋሉ። አይ ላቭ ዩ። አላቅም እንግዲህ መች እንደሚሆን አላቅም መች እንደሚሆን አላቅም። አሁን እንዳታስጨንጉኝ። አንድ ቀን እናንተ ሚኒስትሪ ላይ ደግሞ መጥቼ አገለግላለሁ። መች እንደሚሆን አላቅም ግን እመጣለሁ። እናንተ ሽሮ ሜዳን አናውተዋል። አሜን ክብር ለኢየሱስ ይሁን፣ አሜን። ወዳችኋል። ጸልየላችሁ ነው የምትሄዱት። ኧረ ግድ ነው። እኛ ምን እናምናለን? ለምሳሌ ሰው እንገባለን፣ ወዳለንበት ስፍራ ማንም አይከለክል። ለምን ሲባል እግዚአብሔር እስራኤላውያንን ሲያወጣ እንደዚህ አላቸው። ዝም ብሎ ተራ ቦታ አይደለም እከታችኋለሁና፣ ምን አይነት ስፍራ ነው ሲባል ማርና ወተት ወደምታፈሰው ምድር ነው። ኢየሱስ ያድነው። ሁል ጊዜ የቲም ልጆችን ማሳውጃ አንድ ነገር አለ። ቅባት መቶ እስኪነካቸው አጠብቁ፣ እናንተን እኩላለሁ። እና ለምን ሲባል ያችን ሴትዮ ካያ ካያቹ፣ 12 ዓመት ነው ደም የፈሰሰላ፣ በጣም የሚገርም እዛ ስፍራ ላይ ለሰው ያልተገለጠ አንድ ሚስተር አለ። እና ብዙ ሰዎች ኢየሱስን እየነኩ ብዙ ሰዎች ንክኪ ፈጥሯል። እቺ ሰውያ ሴትዮዋ ግን አንድ ነገር አደረገች። እስኪነካኝ አይደለም እምጠብቃለሁ አለች፣ ሄጄ ነካው እንደሆነ ነኝ። ቅባት ቆሞ የሚጠበቅ ነገር አይደለም። በሆነ ሰምቲንግ ግጥ በቃ የግድ መነካካት። እኔ አማም ነው፣ እንደዛ ነው። እኛ ሜዳ ላይ የጄፒኤስን ስፒሪት አየው ብልጽግና በቃ ገባ ሳሰፋ ስ ያም ይል እግዚአብሔር ሰው አንድ ምስክርነት ንገርና ይሄ ቲሸርት ስናሳትም በጌታ ፊት ነው። ከዚህ ሄደን ነው ያሳተም ነው እና 2500 ብር ነው ያለ ቲሸርቱን ስናሳትም የቲሸርቱ ብር 18500 ነው። ከዛ ምንድን ነው የምትለው አሉ ሊደር ያደረኳቸው ልጅ ነበር። እናንተ የተቀበላችሁት ቅባት ምንድን ነው የሚለው አልኳቸው። እና እንዴት እንደተከፈለ እስካሁን አናቅም፣ እንዴት እንደመጣም አላቅም። ግን ተከፍሎ አልቆ አይተን በጌታ ፊት ነው። በጣም ነው የምወዳችሁ። ተከናወኑ። እግዚአብሔር ይባርካችሁ። እግዚአብሔር ከእኔ ጋር ያለው ጌታ ይሄ ደጉ ቸሩ ጌታ አመይ የሚደግፈው ኢየሱስ ከምትሰሩት ስራ ጋር አብሯችሁ። አሜን። እሷ አይለያችሁ። አሜን። ከዳዊት ቤት ያልወጣ እግዚአብሔር ከእናንተ ቤት አይወጣም። አሜን። ወዳችኋለሁ። አሜን። ከፍታ እናንተ። እሺ፣ እንኳን ደህና ጠበቃችሁኝ። ሰላም ዋላችሁ። እንዴት ዋላችሁ? እግዚአብሔር ይመስገን። ድምጻችሁ አይሰማም እንዴት እሺ እባክሽ ክብር ምስጋና ለእግዚአብሔር ይሁን። እኔ በዚህ ቤት የተደረገልኝ ነገር በጣም ትልቅ ነገር ነው። እኔ ለብዙ ጊዜያት እንቅልፍ አልባኔ የነበርኩት እንቅልፍ አልተኛም። እንቅልፌን ማለት ሁለት ሰዓት ሶስት ሰዓት ሆኖ ወደ መኝታ ሄጄ ስተኛ እግዚአብሔር ምስክሬን አታምኑም። የተለያዩ ነፍሳቶች ነው በዙሪያዬ ከበውኝ የሚያድሩት። እዚህ ቁሜ ስናገር እንደ ቀላል ይመስላል፣ ግን በጣም ከባድ ነው። እኔ እንጃ እንዴት ብዬ ልገለጸው። እባብ፣ የሞተ ሰው፣ የተለያየ የተለያየ ነገር እንዲህ ዙሪያዬን ከቦኝ ሲያስጨንቀኝ ነው የሚያድረው። ስታገል ስጮህ ነው የማድረው። ያ የሆነው ለሰባት ለስምንት ወር ያህል፣ እና ጌታ ሆይ ምንድነው የምታደርገኝ? ጌታ ሆይ ምንድነው ይህን ነገር ጌታ ሆይ አይበቃኝም እል ነበር። እና አንድ ወንድሜ፣ ወንድሜ በቃ እኔ እንቅልፍ እምቢ አለኝ፣ በቃ እንድትጸልይልኝ እንፈልጋለሁ አልኩት። አገልጋይ ነው። እሺ ጸልይልሻለሁ ብሎ ጸለየልኝ። እሱ የጸለየ የጸለየልኝ ቀን አልቀረቡኝም፣ ግን ክፍሌ ውስጥ አሉ። በጣም ብዙ ናቸው። እንዲህ አንገታቸውን አቁሞ ከበውኛል። በጣም ብዙ ናቸው። በቁጥር እንጃ እግዚአብሔር ይወቀው። ብቻ ከዛ ወደዚህ ቸርች፣ በቃ ወንድም የሆነ ቸርች ብቻ ወሰደኝና ይጸለየልኝ አልኩት። እንዴ ትፈልጊያለሽ አለኝ። አዎ አልኩት። የጌታ ሰው ነብዬ ነው እኮ ወስድሻለሁ አለኝ። እንዴ እፈልግ ነበር እኮ ደግሞ በቴሌቪዥን እያየሁኝ ጌታ ሆይ ከዚህ ነብይ መቼ ነው የምሄደው እያልኩኝ እጠይቅ ነበር ግን ያቺ ቀን ሁና አርብ እለት ነች። ከዛሬ ሳምንት በፊት ነው። እና አመቶኝ እዚህ ድልድይ ጋር አድርሶኝ በቃ በዚህ በዚህ አድርገሽ ነው የምትሄጂው፣ ስትጅ ታገኘዋለች ጂፒኤስ የሚላለኝ እሺ ብዬ መጣሁኝ። ና እዛ ድንኳን ውስጥ ነው የተቀመጥኩትኝ። ከዛ በፊት ከዚህ አርብ ልመጣ ሀሙሱን ከመኪና አደጋ ተርፌ ያለው እግሬን ገጭቶኝ ነው የቆመው። የቆመ መኪና ነው እንግዲህ፣ ወደ ኋላ እየመጣ ነው እግሬን የገጨኝ። ከዛ ተርፌ ወደ ቤት እየመጣሁኝ መሀል አስፋልት ላይ ጨለመብኝ። መንገዱ ጨለማ፣ በቃ ይሄ አይኔ አይታይም እንደዚህ አዙሮ ይልወድቅ ስል ሰው አስቀምጦኝ ውሃ ደፍቶልኝ ምናምን ነው እና ነብዬ ኖክ ጋር መጥቼ እዛ ሲጸልይ አዋጅ ሲናገር ምን ሲል ጌታ ሆይ ብዬ በቃ ተጎንብሼ እያለቀስኩኝ እጸልያለሁ። እና ሲጠራ ተነስቼ እዛ ጋር ስደርስ ብቻ ነው የማውቀው ራሴን። ከዛም በኋላ ራሴን አላቅ ክብር ለእግዚአብሔር ይሁን። ስነሳ ግን ነብዬ ኖክ ጋር ነው ራሴን ያገኘሁት። ከዛም በኋላ አይደለም ነፍሳት ጭንቀት የሚባል ጭንቅላቴ ውስጥ ይሁን። ክብር ምስጋና ለኢየሱስ ይሁን። ክብር ምስጋና ለኢየሱስ ሲሆን እዚህ ቤት ያመናችሁ ሁሉም ይደረጋል። እኔ አምኜ ነው የሄድኩት። እየሳቁኝ ነው የሄድኩትኝ ከዚህ ጀምር። እየሳቁ ቤት ድረስ ነው የገባሁት። ስደውልለት ለት ወንድሜ የሚከስራት እኮ ተፈተው አልኩት። ልዩ ነገር ነው ድንቅ ነገር ነው አለኝ። ድንቅ ነገር ነው አልኩት። ክብር ለጌታ ከዛ በኋላ ተኝተሽ ነው የምታውቀው? ተኝቼ ነው የማድረው። እንዴት እንደሚነጋ እራሱ አላውቀውም። ክብር ለጌታዬ ነው። አሜን፣ አመስግኑልኝ። የመጣሁት ከቡልቡላ ነው። ስሜ አበሩ ተሾመ ባላለሁ። ከአሁን በፊት ከልሳ ማትችልኝ አሁን አምስተኛ ጊዜ ነው የምመሰክረው ማለት ነው። እና የተደረገልን የባጃጅ እንትን ደንበኛ ነበረ ማለት ነው። እየሄድን ከዛ ሀምሳ ብር ይዞ የምታምን ከሆነ ኦይላ ላይ ልቀባልና የምታምን ከሆነ ትመሰክራለ ግን ይደረግላል አሉ ባለቤቴ ማለት ነው። ባለባጃጅ ደንበኛችን ነው። ኦይል ይዞ ነበር ባለቤት እሺ። ከዛ መጨረሻ ላይ እሻም፣ ና ችግር የለም ምናምን አለና፣ አምሳብር አምሳ ብር ቀብቶ ሰጠው። የአስር ብር ትራንስፖርት ነሄድ ነው ግን አምሳ ብር ረጨና ሰጠው። ከዛ መጨረሻ ላይ ታክሲ ተመዝግቦ ነበር ባለባጃጁ ማለት ነው። ከዛ አንደኛ ደረጃ እሱ ደረሰው። ከዛ ሁለተኛ ደግሞ ረጭቶ ሲሰጠው መድረስ ብቻ መቀበል ብቻ አይደለም በዶላር ትሰራ ለምናምን ብሎት ነበር ማለት ነው። ከዛ በዶላር ለጃፓኖች አከራየ ማለት ነው። ሌላ ደግሞ ለራስ የተደረገልኝ ነገር ነው የሚመሰክረው። የክሬዲት ሁለት መቶ ሺህ ብር ነበረብን ማለት ነው መስሪያ ቤት እየሰራ መጨረሻ ላይ በሆነ በተቀነባበረ ነገር በስራ ስራ ላይ ተባረረና ባለቤቴ አንድ ዓመት ምናምን እየሆነና አሁን ማለት ነው፣ መጨረሻ ላይ ዋስ የሆነን ልጅ ይጨቀጭቀናል። እየደወለ ተወሰነ እንኳ ሱጥ የደሞ ዜት ሊቆረጥ ነው ምናምን እያለ ማለት ነው። መጨረሻ ላይ በሁለት ሳምንቱ ነው ምናምን ግን እዚህ ጸሎት እየመጣን ነበር። መጨረሻ ላይ እዳው ተሰርዞልሃል ደውሎ ማለት ነው፣ ተከፍሎልሃል ምናምን አለው። ማን የከፈለው ሲለው ዝም ብሎ ስሊጠይቀው ነው እንጂ እኛ እዚህ ጸሎት እየመጣን ነው። ከዛ ከዚህ ደግሞ የእግዚአብሔር ሰው ቃል አውጡታል የሆነ ሰው ዕዳው ተሰረዘለት ተከፈለለት ብሏል። ከዛ አሜን ብዬ ተቀብዬ ባለቤት የራሱ እየሾለከ የቀር አስቸግሮ ነበር። እኔ ግን ልጆችን ይዣለሁ ቀርም እያልኩ እመጣ ነበር ማለት ነው። ከዛ መጨረሻ ላይ አሜን ብዬ ተቀብዬ ሄድኩኝ። አሁንም እስኪ ላረጋግጥና ብዬ ድጋሚ ደወልለት ማለት ነው። በቃ ተከፈለ እኮ አልኳቸው። ተሰርዟል የለም፣ ዕዳ የለበትም፣ የመርንድሪስ የሚባል የለም አለ። እግዚአብሔር ይመስገን። ጌታ ይባረክ። ሁለቱን ነገር ጌታ አደረገላችሁ። እንኳን ጌታ ረዳሽ።